አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የድሪምት ቤተሰቦች እንደምን ሰላም ሰላማችሁ ይብዛ በያላችሁበት ዛሬም እንደተለመደው ስለ ሞተ ሰው የሚያወራ ፓርት ቱን ይዤ መጥቻለሁ ቃል በገባሁ መሰረት ላይክ እያደረጋችሁ እስከ መጨረሻ ድረስ ተከታተሉት የጥያቄዎቹ ባለቤት መሆናችሁ አልሆናችሁ ለሁላችሁም ይጠቅማል ማለት ነው እናም የሞተ ሰው በህልም ማየት በጣም የሚያስፈራ ብቻ እንዳልሆነ ትረዱታላችሁ ማለት ነው። አብራችሁ ይቆዩ። ለዚህ ቪዲዮ ደግሞ የመጀመሪያ ጥያቄ ምንድን ነው ያካቆምንበት ነው የምንጀምረው። የሞተ ሰው የሆነ ነገር ሊረዳ ሲፈልግ ማየት ምንድን ነው ነው የሚለው። የሞተ ሰው በህልም የሆነ ነገር ሊረዳ ሲፈልግ ማየት በኢማም ኢቢን ሲሪን እና በሌሎች የህልም ተርጓሚዎች አስተምሮት መሰረት ሰፋ ያለ ትርጉም አለው። ትርጉሙ የሚወሰነው ሊረዳ የፈለገው ነገር ምንነትና የሟቹ ሁኔታ ላይ ያተኩራል ማለት ነው። በአጠቃላይ የሞተ ሰው በህልም ለመርዳት ሲመጣ የሚሰጠው ትርጉም የሚከተለው ዋና ዋና ነጥቦች ያንጸባርቃል። በመጀመሪያ ከሟች የመጣ መልእክት ለራሱ እርዳታ መፈለግ ማለቴም በመጥፎ ሁኔታ ላይ ከነበረ ሟቹ በህልም በመጥፎ ሁኔታ ላይ ለምሳሌ ታሞ፣ ተርቦ ወይ አዝኖ ከታየ እና እርዳታ ከፈለገ ይህ ማለት ዱዓ፣ ምጽዋት ወይም ሰደቃ ወይም የእርዳታ መከፈል እንደሚያስፈልግ የሚያሳይ ጥሪ ሊሆን ይችላል ማለት ነው። ህልም አላሚው በስሙ መልካም ስራ እንዲሰራለት መልእክት እያስተላለፈለት ነው ማለት ነው። ሌላው መመሪያ መስጠት ሊሆን ይችላል። ይህ ማለት መልካም ሁኔታ ላይ ከነበረ ማቹ በጥሩ ሁኔታ ለምሳሌ ፈገግ ብሎ ወይም ንጹህ ልብስ ለብሶ ከታየ እና አንድን ነገር እንዲያደርጉ ከፈለገ ይህ መመሪያ ወይም ምክር ይሰጣል ማለት ነው። ለምሳሌ ወደ አንድ ቦታ መሄድ ከሆነ ከመጥፎ ሁኔታ መውጣት ወይም አዲስ መንገድ መጀመር ሊያመለክት ይችላል ማለት ነው። አንድ ነገር እንዲሰጡት መጠየቅ ከሆነ ለአንድ ሰው መልካም ማድረግ ወይም የገባውን ቃል መፈጸምን ሊያመለክት ይችላል ማለት ነው። ይህ ህልም ለህልም አላሚው ምን መልእክት ይይዛል? ይህንን ህልም ሲያይ ህልም አላሚው ለእሱ የሚገባው መልእክት ምንድን ነው? የመንገድ ለውጥ ነው። የሞተ ሰው ሊረዳ ሲፈልግ ወይም አንድ ነገር ሊሰጥ፣ ህልሙ ህልም አላሚው በህይወቱ ውስጥ የስህተት መንገድ ላይ ከሆነ የመንገድ ለውጥ እንዳደርግ ያስጠነቅቃል ማለት ነው። የችግር መፍትሄ ወይም ደግሞ ቁልፍ ሊሆን ይችላል። በተለይ ሟቹ ቁልፍ ወይም ውሃ የመሰለ ጠቃሚ ነገር ሊሰጥ ከፈለገ ህልሙ ህልም አላሚው ለረጅም ጊዜ ሲፈልገው ለነበረው ችግር መፍትሄ ወይም ሲሳይ ወይም እርዝቅ በቅርቡ እንደሚያገኝ ያበስራል ማለት ነው። የዱኒያ ጉዳይ የዱኒያ ጉዳይ ማለት የሞተው ሰው ስለ ዱኒያዊ ጉዳይ ለምሳሌ ስለ ንብረት ወይም ገንዘብ ሊረዳ ከፈለገ ምናልባት ይህ ህልማላሚው የውርስ ወይም ደግሞ የኃላፊነት ጉዳይ እንዲያስተካክል ማስጠንቀቂያ ሊሆን ይችላል ማለት ነው። የህልሙ ማጠቃለያ የሞተ ሰው በህልም መጥቶ ሊረዳ ሲፈልግ በዋነኝነት የሚጠቁመው በሟቹና በህልም አላሚው መካከል ጠንካራ መንፈሳዊ ትስስር እንዳለ ነው ይህ እርዳታ ወይም መልእክት የመጣው በጥሩ አላማና በረከት ነው ማለት ነው። እና ዋናው ነገር የሞተው ሰው በህልም ውስጥ በምን አይነት ሁኔታ ላይ እንደነበረና ምን አይነት እርዳታ እንደፈለገ ማጤን ያስፈልጋል ማለት ነው። አላሁ አለም። በህልሜ እናቴ ሙታ ሰው ሲያለቅስ አየሁ። በለቅሶ ውስጥ እናቴም በህይወት አለች። ይህ ህልም በጣም ግራ የሚያጋባ ሆኖም ግን በጣም አዎንታዊ ትርጉም ያለው ህልም ነው። የኢማም እቢን ሲሪን ትርጓሜ የዚህን አይነቱን ትር ህልም ማለት ነው፣ የሚያምታታ ህልም በተለየ ሁኔታ ያየዋል ማለት ነው። የሞትና የለቅሶ ትርጉም፣ ሞት ማለት ረጅም እድሜ። በኢማም እቢን ሲሪን ትርጓሜ መሰረት በህልም የቅርብ ዘመድ መሞት፣ በተለይ እናት፣ ብዙውን ጊዜ የእሷን የእድሜ መራዘምና ማጤን መሆንን ያመለክታል ማለት ነው። ህልሙ ስለሟቿ ወይም ስለሞቷ ሳይሆን ስለ ረጅም እድሜዋ መልካም ዜና ያስተላልፋል ማለት ነው። ለቅሶ ያለ ጩኸትና ልብስ መቅደድ ካልሆነ በህልም ውስጥ በጸጥታ ማልቀስ ማለት እፎይታ፣ ችግር ማለፍ ማለፍና ደስታ መምጣት ማለት ነው። በልብስ መቅደድና ድምፅ በማውጣት ማልቀስ ካልነበረ ይሄ የለቅሶ ሁኔታ በቅርቡ የችግር ፍጻሜና የደስታ መጀመሪያ መሆኑን ያሳያል። የሁኔታው መደራረብ፣ እናቴም በህይወት አለች የሚለው አዎንታዊ ማረጋገጫ ነው። ይህ ማለት በለቅሶ መሀል እናትሽ በህይወት እንዳሉ ማወቅሽ የህልሙ አዎንታዊነትን ያጠናክራል። የመልካም እድል ምልክት፣ ይህ ድብልቅ ሁኔታ እናትሽ አሁን ካሉበት ችግር ካለ ወደ ረጅም ዕድሜ እና ጤና እየተሸጋገሩ መሆኑን ያመለክታል። ለቅሶ የድሮ ችግርን መዘጋት ሲሆን በህይወት ውስጥ መኖሯ ደግሞ የወደፊቱን ብሩህ ተስፋ ያመለክታል። ይህ ህልም ለእናቶች ዱዓ እና የበጎ አድራጎት ስራ ሰደቃ እንዲታደርጊ ማስታወሻ ሊሆን ይችላል። ህልማላሚው ይህንን ሁኔታ ወይም ይህንን ህልም ባየበት ጊዜ በህይወት ውስጥ ስለ እናቱ ጤና ወይም ስለ ቤተሰቡ ሁኔታ ይጨነቃል ማለት ነው። በእውኑ አባቴ ሞቷል። በህልሜ ታስሮ ስድስት ወር ተፈርዶበት እና እህቶቼ ምግብ ሲያደርሱለት ማለትም ቁርስ፣ ምሳ እኔ ደግሞ እራት ሳላደርስለት ምክንያቴ ደግሞ በቂ ምግብ ስላለው እና መግቢያ ሰዓቱ ባለማረጋገጥ፣ ግን ምግብ ለመውሰድ ልወስድለት መኪና እየነዳው ነበረ፣ ግን አላደረስኩለትም ይላል አላህ አባቶችን በምህረት ይዘንላቸው። የሞቱ አባት በህልም ውስጥ መታሰር ወይም ደግሞ ቅጣት እንደተፈረደባቸው ማየት በጣም ጠንካራና አሳሳቢ መንፈሳዊ ትርጓሜ አለው። ይህ ህልም በአንቺም ሆነ በአባቶች ላይ ትኩረት የሚደረግለት ሁለት ዋና ዋና መልእክቶችን ይዟል። አንደኛ እና የመጀመሪያው የአባቶች ሁኔታ መታሰርና ፍርዱ ማለት ነው። መታሰርና ቅጣት በኢማም እቢን ሲሪን ትርጓሜ መሰረት የሞተ ሰው በሕልም ታስሮ ወይም ቅጣት ተፈርዶበት መታየቱ እሱ በአሄራ ለዱዓና ለምህረት የሚያስፈልገው ከሚያሳዩ ምልክቶች አንዱ ሊሆን ይችላል። ስድስት ወር ይሄ ጊዜያዊ ቅጣት ወይም ደግሞ ፍርድ ለወንድሞች እና እህቶች ቋሚ ኃላፊነት እንዳልሆነ ነገር ግን ለተወሰነ ጊዜ ትኩረትና ድጋፍ እንደሚያስፈልገው ያመለክታል። ትርጉሙ ህልሙ የሚያመለክተው በእሳቸው ላይ ያልተከፈለ እዳ በገንዘብም ሆነ በቃል ኪዳን ወይም ያልተሟላ የአላህ መብት ሊኖር እንደሚችል ነው። አንቺ እና ቤተሰብሽ በህልሙ ዱአና ሰደቃ ወይም ምጽዋት እንደምታበዙ መልእክት ያስተላልፋል። የእህቶችሽና የአንቺ ሚና እህቶችሽ ቁርስና ምሳ ማለትም እህቶችሽ በቋሚነት በግልጽ በቀን ብርሃን እየሰሩለት መሆኑን ያሳያል። ይህ የሚያሳየው እነሱ ባሉበት የዱንያና የሰደቃ ኃላፊነት በንቃት እየተወጡ መሆናቸውን ነው። አንቺ እራት ማለትሽ አለማድረስሽ ማለት ነው። የአንቺ እራት አለመድረሱ ወይም አለመወሰዱ ትልቅ ትርጉም አለው። እራት የምሽት ማለትም ይሄ ምናልባት አንቺ ለአባትሽ የምትሰጪው ድጋፍ ዱዓ ወይም ሰደቃ በስውር ወይም በሌሊት ኢባዳ ሊሆን እንደሚችል ያሳያል። ምክንያቱም በቂ ምግብ አለው ብለሻልና ይህም ደግሞ አንቺ ኃላፊነትሽን ተከትለሽ ወይም ደግሞ ከተከሻሽ ላይ ማራቅ እንደምትፈልጊ ወይም እምቢተኝነትን እንዳለብሽ ያመለክታል ማለት ነው። በእውነቱ እሱ የእርዳታ ወይም የዱዓ ፍላጎት አለው። መኪና እየነዳሽ አለመድረስ ህልሙ አንቺ ለመልካም ስራ ዝግጁ ብትሆኝም መኪና እየነዳሽ ነገር ግን በቸልተኝነት ሰዓቱን ባለማረጋገጥሽ ወይም በሀሰተኛ ግምት በቂ ምግብ አለው በሚል ምክንያት ማለት ነው ሀላፊነትሽን እየዘገየሽ ወይም እየተውሽ መሆኑን ያስጠነቅቃል ይህንንም ካየሽ በኋላ ቀጣዩ እርምጃ ምንድን ነው አንቺ እና ቤተሰብሽ የተረሳ እዳ ወይም ያልተሟላ የአባትሽ ቃል ኪዳን ካለ በማጣራት ወዲያውኑ ለመክፈል ጥረት ማድረግ ተገቢ ነው። ከዚህ በተጨማሪ ቋሚ ዱዓ እና ሰደቃ ማድረግ ያስጠነቅቃል ማለት ነው ነው አያቴ ከሞተ ቆየ ሶስት ዓመት ሆኖታል። ግን በህልሜ አንዳንድ ጊዜ አየዋለሁ። አዝኖ ታሞ አየዋለሁ። እንደገና በህይወት እንዳለ ነገር አስታምመዋለሁ ባየሁት ቁጥር በጣም ታሞ ሲሰቃይ ነው የማየው። በተለይ ዓመታት ሊደርስ ሲል እኔም ህልሙን ባየሁ ቁጥር ስነቃ በሀሳብ እዋጣለሁ ይላል። አላህ ለአያቶችሽ ፊት ምህረቱን ይስጥልሽ። የሞተውን ሰው በተደጋጋሚ በህልም ማየት በተለይም ታሞና አዝኖ ማየት በጣም ከባድና ጥልቅ መንፈሳዊ ትርጉም አለው። የመጀመሪያው የአያትሽ ሁኔታ ህመምና ስቃይ ነው። በኢማም እቢን ሲሪን ትርጓሜ መሰረት ታሞ መታየቱ የሞተ ሰው በህልም ታሞ ወይም ሲሰቃይ መታየቱ እሱ በአሄራ ለዱአና ለምህረት በእጅጉ እንደሚያስፈልገው የሚያሳይ ግልጽ ምልክት ነው። ይሄ የሚያሳየው ደግሞ እዳ የገንዘብ ወይም ደግሞ የቃል ኪዳን በአያትሽ ላይ በህይወት ዘመናቸው ያልተከፈለ ወይም ያልተለወጠ የሌላ ሰው እዳ ወይም ኃላፊነት ሊኖረው ይችላል ማለት ነው። ቀደም ሲል እንዳለው እንደነበረው ህልም ይመሳሰላል። የመልካም ስራ እጥረት ሊሆን ይችላል። በዚያ ዓለም ላይ የመልካም ስራ ድጋፍ እንዳስፈለጋቸው እና በቤተሰባቸው ዱአ እንዳዘንብላቸው በመማጸን ሊሆን ይችላል ማለት ነው። መሰቃየት የሚሰማሽ የስቃይ ስሜት የእሳቸው የሩህ መንፈስ መቸገር ነጸብራቅ ሊሆን ይችላል ማለት ነው። ስለዚህ ይሄ ለመንቃትና እርምጃ ለመውሰድ ከፍተኛ ጥሪ ነው ነው በአመቱ ዋዜማ መደጋገሙ የአመቱ ዋዜማ ሊደርስ ሲል መሆኑ ህልሙ በተለይ የሞቱበት ጊዜ ሲቃረብ መደገሙ፣ ይሄ ክስተት ለእሳቸው መንፈስ ወሳኝ ምዕራፍ መሆኑን ያመለክታል። የአመቱ ክብረ በዓል ጊዜ የሰዎችን ትውስታና ሀሳብ ስለባሰ ሟቹም በዚህ ጊዜ የቤተሰብን ትኩረት እና ዱዓ የመፈለግ ፍላጎቱ ሊነሳ ይችላል ማለት ነው። ማስታመምሽና ሀሳብሽ አስታመሚዋለሁ በህይወት እንዳለ ነገር ህልሙ አላሚው የኃላፊነት ስሜትና ፍቅር እንዳለው ያሳያል ማለት ነው። አንቺ በህልምሽ ውስጥ እየታገልሽ ያለሽው በእውነታው ዱዓ በማድረግ ሰደቃ በመስጠት መደረግ ያለበትን ተግባር ነው ማለት። በሀሳብ መዋጥ ከእንቅልፍሽ በኋላ በሀሳብ መዋጥሽ፣ ይህ ህልም እውነተኛ መንፈሳዊ መልእክት እንዳለውና ለእርምጃ ጥሪ እንደሆነ ይሰማሻል። ቀጣይ እርምጃ እና መልካም መፍትሄው ምንድን ነው? ይህ ህልም በተደጋጋሚ እየመጣ ስለሆነ አንቺና ቤተሰብሽ ለአያትሽ የሚከተሉትን ነገሮች ማድረግ በጣም ጠቃሚ ነው። አንደኛ የዱዓ ማብዛት በተለይ በእያንዳንዱ ሶላት መጨረሻ ላይ እና በሌሊት ኢባዳ ወቅት፣ አላህም የእነሱን ኃጢአት ማር ዱአ አልመክፊራ የሚለውን ዱአ በእሳቸው ስም ማብዛት። ሁለተኛ ሰደቃ አልጃሪያ፣ ቋሚ ምጽዋት። ሰደቃ አልጃሪያ ወይም ቋሚ ምጽዋት ያ ማለት ምንድን ነው? ሰደቃ ጃሪያ ማለት ፈጣን ሰደቃ ማለት ነው። ፈጣን ለጊዜው የሚደረግ ማለት ነው። በእሳቸው ስም ውሃ ማስተካከል፣ ዛፍ መትከል፣ መስጂድ መደገፍ ወይም ደግሞ ድሆችን መርዳት። የቋሚ ምጽዋት ምንዳ ቋሚ ስለሆነ ለሟች እጅግ በጣም ጠቃሚ ነው። ሶስተኛ የዕዳ ማጣራት፣ ቤተሰቡ ከአያትሽ የሚጠበቅ ያልተከፈለ ዕዳ ለሰዎች ለባንክ ወይም ደግሞ ለሌላ ነገር ካለ መክፈል። እነዚህን እርምጃዎች መውሰድ ሲጀምሩ ህልሙ የመታመም ሁኔታ ወደ ሰላም እና ደስታ ሊለወጥ ይችላል። ጀርቢው ወይም ሞክሪው። አላሁ ዓለም። ፈትነኝ። ሰው ሲገደል ማየት ምንድን ነው? የቅርብ ጎረቤት በቢላዋ የሆነ ሰው አንገቱን ገዝግዞ ቆረጠው፣ ደሙ ተረጨብኝ፣ እየሸሸው ነበር። ይህ ህልም በጣም አስደንጋጭ እና ከባድ ህልም ነው። የኢማም እብን ሲሪን ትርጓሚዎች ለእንደነዚህ አይነቱ የአመፅ ህልም ግልጽ የሆነ መንፈሳዊ ትርጉም ይሰጣሉ ማለት ነው። በመጀመሪያ ግድያና ደም መፍሰስ ነው። ግድያ ወይም ደግሞ በአመፅ ማለት ነው። በኢማም እብን ሲሪን ትርጓሚ መሰረት በህልም አመፅ ወይም ደግሞ ግድያ መፈጸም ወይም ማየት ብዙውን ጊዜ ግፍ ትልቅ ወንጀል ወይም በአላ ላይ የሚፈጸም ኃጢአት መኖሩን ያመለክታል። ህልማላሚው ወይም በዙሪያው ያሉ ሰዎች ከትልቅ ስህተት እንዲቆጠቡ ማስጠንቀቂያ ሊሆን ይችላል ማለት ነው። በቢላ አንገት መገዝገዙ ደግሞ አንገትን በቢላ መቁረጥ ፍትህ መጓደል፣ በደል ወይም የአንድን ሰው መብት መግፈፍ ያመለክታል ማለት ነው። የቅርብ ጎረቤትና ግፈኛው ጎረቤት ግድያ ሲፈጽም ጎረቤት ብዙውን ጊዜ የቅርብ ግንኙነት ወይም የዕለት ተዕለት ህይወት ምልክት ነው። ይህ ህልም አላሚው በቅርብ አካባቢው፣ በስራው ወይም በማህበራዊ ግንኙነት ውስጥ ትልቅ ግፍ ወይም ኃጢአት እየተፈጸመ መሆኑን ያስጠነቅቃል ማለት ነው። የኃጢአት ማስጠንቀቂያ ህልሙ ጎረቤቱ ገዳዩ ጎረቤቱ ወይም ደግሞ ገዳዩ ይመስለኛል ሌላውን ሰው የገደለው እና ጎረቤትሽ ወይም ገዳዩ ማለት ነው፣ በህይወት ዘመኑ ከፍተኛ ስህተት ወይም ኃጢአት እየሰራ መሆኑን ያመለክታል ማለት ነው። ህልሙ ህልም አላሚው ከዚህ ተግባር እንዲርቅ ማስጠንቀቂያ ሊሆን ይችላል። ደም መረጨትና መሸሽ፣ ደም መረጨት፣ ደም ተረጨብኝ ማለት ብዙውን ጊዜ ኃጢአትን ያኒ ደም ኃጢአትን፣ ገንዘብን ወይም ስጋዊ ኑሮን ያመለክታል። ደሙ መረጨቱ ደግሞ በሁለት መንገድ ይተረጎማል። አሉታዊ ትርጉም፣ ህልሙ ህልማላሚው ከዚህ ኃጢአት ወይም ደግሞ በደል ጋር ሊጣበቅ ወይም ደግሞ ሊበከል እንደሚችል ማስጠንቀቂያ ነው። አዎንታዊ ትርጉሙ ደግሞ አልፎ አልፎ በደም መረጨት ማለት አንዳንዴም በሐላል የተገኘ ሲሳይ ሊያመለክት ይችላል። ነገር ግን በአውድ ውስጥ ግድያ ስላለ ከኃጢአት ጋር የተያያዘ ገንዘብ ወይም ፈተና ሊሆን ይችላል ማለት ነው። መሸሽ ህልም አላሚው ከዚህ ክፉ ነገር መራቅና ነፍሱን ማዳን እንደሚፈልግ ያሳያል። ይሄ መንፈሳዊ ጤንነትን ለመጠበቅ ትክክለኛውን እርምጃ እየወሰደ መሆኑን ያመለክታል። የደም መረጨቱ ስሜት በዚያ ክፉ ነገር መፈተን ወይም መተካት እንዳለበት ያሳያል ማለት ነው። ህልማላሚው በንቃት እየሸሸ ስለሆነ ህልሙ ከስህተት ለመዳን ትክክለኛውን ምርጫ እያደረገ መሆኑን ያረጋግጣል። ይህንን ህልም ያየው ሰው አሁን ባለው ማለትም ህልሙን ባየበት ጊዜ ባለው ህይወቱ ከስነ ምግባር ጋር የተጋጨ ሁኔታ ወይም የገንዘብ ፈተና ገጥሞት ይሆናል ማለት ነው። ከዚህ በመቀጠል ረዘም ያለ ጥያቄ አለ፣ እሱን አነባለሁ። እህቴ በዲኗ በኩል በጣም ጎበዝ ናት። ሶላትም አያልፋትም። ከቤታችን ውስጥ የተሻለ የምትባል ነች ለዲኗ በመገዛቷ። እና በህልሜ የሆነ ሰው ገሎ ጉድጓድ ውስጥ አስገብቷታል። ወንድሜ መጥቶ ነገረኝ። ሲሄድ ከጉድጓድ አጠገብ ሬሳ አየሁኝ። የገደላት ሰው ለእኔ የቅርብ ጓደኛ ይመስለኛል፣ ግን በእውነቱ አላቀውም። እናም እሱን በጣም ሊሞት እስኪደርስ ድረስ እመተዋለሁ። ከዛም ስቄ ማሳየት አለብኝ ብዬ እስቅለት አለሁ። ያለምንም ርህራሄ ለመግደል ወስኛለሁ። ከዛም እህቴ ከመቃብር ወጥታ ጥቁር አባያ፣ ጥቁር ልብስ ለብሳ መታ ቁጭ ትላለች። የሚበላ ነገር ይዛለች። ጓደኞቼ ተሰብስበዋል። ከዛም ምግቡን ትሰጠናለች። ስንበላው አይጣፍጥም። ሌሎቹ ዋጡት፣ እኔ ግን እጭ ተፋሁት። ከዛ ምን ሆነሽ ነው ይህንን የምትበዪው? ብለው ጠየቋት። ቀና ብላ አታይም፣ ግን በስራዬ ልክ የተሰጠኝ ነው ትላለች። ከዛም ተቀብር ውስጥ ቅጣቱ ንገሪን ይሏታል። እሷም አንድ ጊዜ በብረት እሳት ውስጥ እያደረጉ ይቀጡኛል ትላለች፣ በጣም አዝና ተበሳቁላ አንገቷን ደፍታ ነው ይህንን የምትለው። ያንን ምግብ በላችሁ። ከዛም እኔ በጣም ፈራሁ። እያንዳንዳችሁ ወንጀል ልትነግረን ነው ብዬ አንቺ ጀሀነም አንቺ ጀነት እያለች የምትነግረን መስሎኝ ፈርቼ አያታለሁ። ከዛም ከተቀመጠችበት ተነሳች። በይ እህቴ ወደዛው ወደ ቀብርሽ ተመለሺ እላታለሁ። እሺ ትለኛለች። ደግሞ እመኝኝ ደምሽን እመልስልሻለሁ፣ የገደለሽን ሰው እገልልሻለሁ እላታለሁ። እሷም ወደ ቀብሯ ገባች፣ እኔም ከእንቅልፌ ባነንኩ ወይም ነቃሁ። በጣም ያስፈራ ነበር። ከእንቅልፍ በኋላ ይላል። ይህ በጣም አስደናቂ፣ ረጅምና እጅግ በጣም ጥልቅ መንፈሳዊ ማስጠንቀቂያ የያዘ ህልም ነው። የኢማም ኢብን ሲሪን ትርጓሚዎች በመጠቀም እያንዳንዱ የህልሙን ክፍል በተለይ ከእህትሽ ወይም በእህትሽ መንፈሳዊ ሁኔታ ምክንያት ጠቃሚ መልእክት ያስተላልፋል ማለት ነው እና እሱን አብረን እናያለን የእህትሽ ሁኔታና ና ሞት እህትሽ ጎበዝ በዲኗ ጎበዝ እንደነበረች ነግረሽኛል በእውነቱ ለዲኗ ያላት ጥንካሬ በህልሙ ውስጥ ትልቅ ክብደት ይሰጣል ማለት ነው ህልሙ ስለ እሷ መንፈሳዊ ሁኔታ የሚናገር ሳይሆን በህይወቷ ውስጥ አንድ ወሳኝ መንፈሳዊ ፈተና ሊያጋጥማት እንደሚችል ያስጠነቅቃል። መገደልና ጉድጓድ ውስጥ መግባት በህልም መገደል ወይም መሞት ማለት በእውነቱ ከኃይለኛ ፈተና ግፍ ወይም ከታላቅ ኃጢአት ጋር መፍ መፋለም ማለት ሊሆን ይችላል ማለት ነው። ጉድጓዱ ከማንም ሰው ተደብቆ የሚፈጸም ስህተት ወይም ትልቅ ጭንቀት ሊያመለክት ይችላል። ገዳዩና የአንቺ ምላሽ ገዳዩ የቅርብ ጓደኛ የሚመስል መባሉ ገዳዩ በእውነቱ የማይታወቅ ሰው አለመሆኑ የእህትሽ ህይወት የሚያሰጋው ነገር የውጭ ሰው ሳይሆን የእሷ የራሷ ነፍስ ወይም ደግሞ የቅርብ የስሜት ፈተና ሊሆን እንደሚችል ያሳያል። ወዳጅሽ መምሰሉ በእጅጉ ከምትተማመንበት ነገር ወይም የምትወደው ስሜት ሊመጣ የሚችል መንፈሳዊ ፈተና መኖሩን ያሳያል ማለት ነው። አንቺ መምታትና ሳቅ መምታት የኃይለኛ ምላሽሽ እህትሽን ከፈተናው ለማዳን ያለሽን ከፍተኛ ፍላጎት ያሳያል። ሳቅና ርኅራሄ ማጣት፣ ይህ ስሜት የኃጢአትን ስር ነቅሎ ለመጣል ያለሽን ቁርጠኝነት ሊያመለክት ይችላል ማለት ነው። ለማንኛውም ስህተት ወይም ፈተና ምህረት እንደማትሰጪ ያሳያል። መመለስና ጥቁር ልብስ ጥቁር አበያ ልብስ ጥቁር አበያ ወይም ጥቁር ልብስ ይህ የሀዘን የፍጻሜ ወይም የጥብቅነት ምልክት ነው። ከሞት በኋላ በዚያ ልብስ መምጣቷ እሷ ያጋጠማት ፈተና ትልቅ እንደሆነና ጠንካራ የድን ህይወት እንድትመራ መመሪያዋን ያሳያል። የሚበላ ነገር ይዛ መምጣቷ ደግሞ ይህ በአብዛኛው የሲሳይ ወይም ደግሞ የመልካም ስራ ምልክት ነው። አይጣፍጥም እና መጥፋት ደግሞ ምግቡ የእሷን ስራ ውጤት ነው ብለው ማሰብ ህልሙ ህልማላሚውን ወይም ደግሞ አንቺን ማለት ነው። የስራው ጥራት ጣዕሙ በቂ እንዳልሆነ ወይም ከውጫዊ መልኳ ጋር የማይጣጣም ወይም የማይመጣጠን ነገር እንዳለ እንደ ግብዝነት ወይም ያልተሟላ ኒያ እያሳየች ነው ማለት ነው። ሌሎች መዋጣቸው ሌሎች ሰዎች ውስጣዊ ሁኔታን እንደማያዩ ያሳያል ማለት ነው። የቅጣትና የፍርድ ፍርሃት በስራዬ ልክ የተሰጠኝ ነው ማለት እና የብረት እሳትና ቅጣት ማለት ይሄ በጣም ከባድ ማስጠንቀቂያ ነው። ከህይወት ዲን ጋር ተያይዞ ምንም ያህል ለውጭ ዓለም መልካም ብትመስልም ከአላህ ስብሃነ ወተዓላ ጋር ባለው ግንኙነት ውስጥ የውስጥ ጉድለት ወይም ዲብቅ ኃጢአት ለምሳሌ ሪያ ግብዝነት ካለ ለዚህ የሂሳብ ጊዜ እንደሚመጣ ያመለክታል ማለት ነው። የአንቺ ፍርሃት ጀሀነም ወይም ጀነት የሚለው አነጋገረሽ። ይሄ ህልም ህልም አላሚውን የራሱንና የጓደኞቹን መንፈሳዊ ሁኔታ በጥልቀት እንደሚመረምር የሚያደርግ ጥሪ ነው ማለት ነው። የሚመጣው ፍርድ እውነት እንደሆነና ማንም ሰው ከውስጣዊ ኃጢአቱ መደበቅ እንደማይችል ያስጠነቅቃል ማለት ነት ነው ወደ ቀብር መመለስና የአንቺ ቃል ወደ ቀብር መመለስ አንቺ መንፈሳዊውን ማስጠንቀቂያ ተቀብላል ተቀብላ ወደዚያው ትኩረት እንድትሰጥ ያዘሻት ወይም ደግሞ እንደምታዣት ነው ማለት ነው ወደ ጸጥታውና ንጽህናው እንድትገባ ያለሽን ፍላጎት ሊያመለክት ይችላል ማለት ነው። ደምሽን እመልስልሻለሁ እና እገልልሻለሁ የሚለው ቃልሽ ደግሞ ይሄ የአንቺ የፍቅርና የቁርጠኝነት ምልክት ነው። ህልሙ ህልማላሚው የእህቱን መንፈሳዊ ሰላም ለማስመለስ ከፈተናዎች ለመጠበቅ እና ከኃጢአት ወይም ደግሞ ገዳዩ ማለት ነው ነቅሎ ለመጣል በሙሉ ኃይሉ እየታገለ ቃል እየገባ ነው ማለት ነው። ማለትም አንቺ የእህትሽን የተሳሳተ ተግባር እንደምታስተካክሪ ለማስተካከል በቁርጠኝነት እንዴት ተነሳሽ ያሳያል ማለት ነው። ምክንያቱም በዲኗ ከኛ የተሻለች ናት ብለሻል። እስካሁን የምታውቂው ማንነቷ ትክክል እንዳልሆነ እና ያንን ትክክለኛውን ማንነቷን ስታውቂ በውጩ እንደምታውቂው እስካሁን እንደምታከብሪላት ማንነቷ በዲኗ ጎበዝ እንደሆነች ነው የምታውቂያት እና እስካሁን እንደምታውቂያት ለመመለስ ያለሽን ቃል እየገባሽ ነው፣ ወይም ደግሞ በቁርጠኝነት እየታገልሽ ነው ማለት ነው። ህልሙ በአጠቃላይ ማለት ነው ከባድ ነው እና የግል ዱአና የግል ተውበት ጊዜ እንድትወስድ ያበረታታል ማለት ነው። አላሁ አለም። የመጨረሻው ጥያቄ አክስቴ ናት። በልሜ ከወንድማ ቤት ገብታ ትወጣለች። የወንድማ ሚስት ጋር ግቢ ውስጥ ወሬ እያወራች ከግቢ ውስጥ ተመልሳ ትወጣለች። በተደጋጋሚ ነው ያየሁት። አላህ የአክስትሽን ሰፊ ምህረቱን ይስጣቸው። አላ ራህማቸው የሟች አክስትሽ በህልም በተደጋጋሚ እና። አንድ ቦታ ላይ መንቀሳቀስ ትልቅ ትርጉም ሊኖረው ይችላል። የሟች አክስት መታየት በተደጋጋሚ መታየቷ፣ ይሄ የሚያሳየው አክስት የቤተሰቡን ጉዳይ እየተከታተለች ወይም ደግሞ በእሷና በቤተሰቡ መካከል ያልተቋጠረ ያልተቋረጠ መንፈሳዊ ትስስር እንዳለ ያመለክታል ማለት ነው። መግባትና መውጣት፣ አክስት በአጎትሽ ቤት መግባትና መውጣቷ ማለት በረከትን ወይም ደግሞ የዱዓ ጥሪን በተደጋጋሚ እያመጣች መሆኑን ያመለክታል ማለት ነው። የቦታው ትርጉም ደግሞ የወንድሟ ቤት፣ የወንድም ሚስት ጋር መወያየት፣ ይሄ ወሬ መልካም ወይም ደግሞ መጥፎ ሊሆን ይችላል። መልካም ከሆነ አክስትሽ የወንድምሽ ሚስት በመልካም ነገር ላይ እያበረታታቻት ወይም ምክር እየሰጠቻት ነው ማለት ነው። መጥፎ ከሆነ ደግሞ አክስትሽ በመንፈስ በቤት ውስጥ ያለውን ስሜታዊ ውጥረት ወይም ደግሞ ያልተቋረጠ ግጭት እያየች መሆኗን ያመለክታል ማለት ነው። በግቢው ውስጥ ግቢው ግልጽነትንና በሰዎች የሚታይ ቦታን ያመለክታል። ግንኙነታቸው ለቤተሰቡ ግልጽና ወሳኝ ነው ማለት ነው። ህልሙ በአጠቃላይ በዋነኝነት ለቤተሰቡ የሚሰጥ ማስጠንቀቂያ ወይም በረከት ሊሆን ይችላል ማለት ነው። የበረከት መምጣት አክስትሽ ወደ ቤቱ ተመላልሳ መግባቷ በረከትን፣ ሲሳይን፣ ወይም ደግሞ አዲስ መልካም እድልን ወደ ወንድምሽ ቤተሰብ እየመጣች መሆኑን ያመለክታል ማለት ነው። የሀላፊነት ጥሪ በአክስቴ እና በወንድሟ ሚስት መካከል ያለው መወያየት በአክስትሽ ስም ምጽዋት፣ ሰደቃ፣ ወይም ዱዓ መደረግ እንዳለበት በተደጋጋሚ ማሳሰቢያ ሊሆን ይችላል ማለት ነው። ግንኙነቱ ማስጠንቀቂያ፣ በተደጋጋሚ መግባትና መውጣት ምክንያት የቤተሰቡ አባላት በወንድማ ቤት ውስጥ ያለውን ግንኙነት በጥንቃቄ እንዲከታተሉና አላስፈላጊ ውዝግቦች እንዲያስወግዱ ሊያስጠነቅቅ ይችላል ማለት ነው። ዋናው መልእክት ግን ሟች አክስትሽ የቤተሰቡን ሰላም ሰላምና ደህንነት ትመኛለች። በቤተሰቡ የተሻለ ግንኙነት እንዲኖረው እና ለእሷ ዱዓና ሰደቃ እንዲያበዛ ጥሪ ታቀርባለች ወይም እያቀረበች ነው ማለት ነው። አላሁ አለም። ውድና የተከበራችሁ የድሪም ት ቤተሰቦቼ የፓርትቱ ቪዲዮም በዚህ ያበቃል። እንደወደዳችሁ ተስፋ አድርጋለሁ። እስካሁን ድረስ ቪዲዮ ላይክ ያላረጋችሁ ላይክ አድርጉኝ። እንዲሁም ደግሞ ላይክ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ ለቆያችሁ እጅግ በጣም አመሰግናለሁ። ክበሩልኝ። በያላችሁበት አላህ የጠብቃችሁ። በድጋሚ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።